ከዛሬ በዓለም ላይ እንደምንጋገር ከመደበኛ ልብ ምት በተያያዘ በሽታዎች መካከል አንዱ የልብ ምት በሽታ ነው። በልብ ምት በሽታ ውስጥ የልብ ከፍተኛ ክፍል ወደታች የሚገኘው ክፍል በደቂቃ አራት መቶ እስከ አምስት መቶ ድምቀት ይመታል። ስለዚህ የልብ ክፍል አይጨብጥም አይጨነቅም። ስለዚህ ደም ይቆም እና የደም ነቀርሳ ይፈጠራል። ወደ አንጎል ይሄዳልና የአንጎል ድንጋይ ይፈጠራል እና በምት ፍጥነት ምክንያት የልብ እንቅስቃሴ መቋረጥ በተደጋጋሚ ይከሰታል። ስለዚህ ታካሚው በተደጋጋሚ የልብ ምት በሽታ፣ የመተንፈሻ ችግር እና ድካም እና ድካም ምክንያት ወደ አስቸኳይ ህክምና ይመጣል። አንዳንድ ጊዜ እለታዊ እንቅስቃሴ ይጠፋል ሲያልኩ ወይም ሲያልኩ አይገንዘቡትም ከሆነ ወደ ልብ እንቅስቃሴ መቋረጥ ይገባሉ እና በመተንፈሻ ችግር ምክንያት ወደ አስቸኳይ ህክምና ይገባሉ። በተለምዶ እነዚህ ሁኔታዎች በህክምና የሚተዳደሩት በዓለም አቀፍ ደረጃ እንዲሁም በህንድ ውስጥ ነው። ስለዚህ የመድኃኒት ተጽዕኖ ይህን ችግር ለመቆጣጠር ወይም ለማስተካከል በተደጋጋሚ 40 እስከ 50 በመቶ ብቻ ነው። እንኳን በጣም ተጽዕኖ ያለው መድኃኒት የስኬት መጠን 50 በመቶ ብቻ ነው። በሌላ በኩል አዲስ የመመለሻ ቴክኖሎጂዎችን ለመቆጣጠር አስመጥተናል። ይህም የሬዲዮ ፍሪኮንሲ አብሌሽን ወይም ክራዮባሉን አብሌሽን ተብሎ ይጠራል። እነዚህ የመመለሻ ሂደቶች በግሮይም ውስጥ የሚደረጉ አንኳኳ ሂደቶች ናቸው። ወደ ልብ ውስጥ እንገባለን። ይህ የአትሪያል ፋይብሪሌሽን ወደሚመጣበት ጆሮ ውስጥ ገብተን መደበኛውን የልብ ምት እንዲመልስ እነዚያን ክፍሎች ገለልተነዋል። እነዚህ ሂደቶች እንደቀን እንክብካቤ ሂደቶች ይከናወናል። ታካሚው በሆስፒታል ውስጥ አንድ ቀን ብቻ መቆየት ይኖርበታል። ይህን ክራዮባሎን አብሌሽን በማድረግ እንኳን በአስቀድሞ ዕድሜ ያሉ ታካሚዎች ውስጥ ይህ የአትሪያል ፊብሪሌሽን የተለመደ ሲሆን ማስተካከል ይቻላል እና የህይወታቸው ጥራት ማሻሻል ይቻላል። እና እነዚህ ሂደቶች የስኬት ደረጃ በግምት ሰማንያ አምስት በመቶ ነው። የህክምና አስተዳደር የስኬት ደረጃ ከሁለት እጥፍ የበለጠ ነው። ታካሚው በፍጥነት ወደ ቤት መሄድ ይችላልና የህይወታቸው ጥራት በጣም ይሻሻላል። የልብ እንቅስቃሴ ምልክታቸው ይሻሻላል። የስትሮክ አደጋቸው በጣም ይቀንሳል። በመጠኑ የተለመደ እድሜ እንደሚኖራቸው እድሜ ይኖራሉ። የህይወታቸው ጥራት ይሻሻላል፣ እንዲሁም የተደጋጋሚ ሆስፒታል መግባት ይቀራል። እነዚህም የአዲሱ የመካከለኛ ሂደት እንደተባለው ክሪዮባሎን አብሌሽን ለዚህ የተለመደ የልብ ምት ችግር አትሪያል ፊብሪሌሽን የሚደረግ እንደሆነ እነዚህ ናቸው ጥቅሞች።